ዛሬ ወዲ አላህ ከአላህ ጋር ተገናኝተዋል። ፈጣሪ ጌታቸው ካላህ ጋር ተገናኝተዋል። አላህ በራህመቱ በዝነቱ እንዲቀበላቸው አላህን እንማጸናለን። በአጠቃላይ ሙፍቲ የልጆቻቸው አባት ብቻ አልነበሩም፣ የመላው ኢትዮጵያ አባት ነበሩ። የሙስሊሙም የክርስቲያኑም አባት ነበሩ። ሙፍቲ ሀያታቸውን ያሳለፉት

አባታችን ናቸው። ቆትኮት ያደጉ አባ ማለት ለሙስሊሙ ብቻ ነው ለመላው ለኢትዮጵያ ሕዝብ አባት ናቸው። ያው እንግዲህ የኢትዮጵያ ሕዝብ አህዘኑ ትልቅ ሰው ያጣል አ አስተምህሮታቸው በሙሉ ሰውነት ይቀልማል። ስለ አንድነት ነው። እስልምናውንም በሚመሩት ሰዓት ይሄ ሰው ይሄ ሰው አይደለም ይሄ ይሄ ስለ ሰው ልጅ አንድ ነው የሚሉ አስተምህሮታቸው። አንድ ቃል ብቻ ነው ሊገልጻቸዋል ብዬ የማስበው ሰው ብቻ የሚለው ቃል ብቻ ነው ሀጅን ሊገልጽ የሚችለው። እኔ ከማንም በላይ ብዬ ባልናገርም በጣም እቀርባቸዋል። ትልቅ ሰው ሲያገኙ ትልቅ ናቸው፣ ህፃን ሲያገኙ ከህፃን ጋር ህፃን ናቸው። አካለ ጎደሎ ሰው ሲያገኛቸው እንደ አካለ ጎደሎ አይደል ወርደው ነው የሚያወሩት። አስታውሳለሁ፣ አንዴ አነስ ያለ ሰው፣ ውዝረኛ ሰው መጡ ሲያናግራቸው ልብሳቸውን አውልቀው ልቀው ይኸው ኡመር ኡመር፣ ሙፍቲ ሙፍቲ የሚሉኝ ኔ እንዲህ አይነት ሰው ነኝ ብሎ ቁጭ ብለው ወርደው ሲያናግሩት እኔ አልቻልኩም በዛ ሰዓት እና ባጭሩ፣ ውስጣቸው ንጹህ ነው እቁሙለት ነገር መዋች ናቸው። እንግዲህ ከሙስሊሙ የሚጠበቀው ሙፍቲ የአንድነት አባት ናቸው። ሙፍቲ የሰላም አባት ናቸው። ሙፍቲ ዘንድ ምንም አይነት ሰው የሰው ልጅ ሆኖ የሚለይ ሰው የለም። ስለዚህ የእሳቸውን አሪያ መከተል ያስፈልገናል። እሳቸውም ጥረት ሲያደርጉ የነበሩ ይሄው ነው። ሰው ነው በሰውነቱ ክብር ይሰጠዋል። ከዛ በኋላ ያሉ የራሱ የቻለ ማዕረጎች ሊኖሩት ይችላሉ። አሁን ሁላችንም ቢሆን ሙስሊሙም ይሁን ሙስሊም ያልሆነውም ይሁን በአመለካከት አንድ አይነት ይሁን ያልሆነውም ይሁን ሁሉም ሰው ያን አይነት አላማቸውና ፍላጎታቸውን በተቻለ መጠን እሳቸውን እወዳለሁ ያለ በዛ መልኩ ህይወቱን ቢኖር የተሻለ ነው ብዬ አስባለሁ። የሳቸውን ፍላጎት ይሄ ነው ብዬ ገምታል። የተወሰነውን ያክል የተሻለውን ያክል እንደ ቤተሰብ ህክምና ተደርጎላቸዋል። አልሐምዱሊላህ የቀረ የምንለው ነገር የለም። ሙፍቲም ከነቢያችን ጋር ሰለላሁ ዐለይሂ ወሰለም እንዲያደርጋቸው ጀነተል ፊርደውስን ከሶሃባቱል ኪራም ጋር አላህ እንዲያደርጋቸው ከመልካሞቹ ጋር አላህ እንዲያደርጋቸው እንለምናለን። ለመላው ኢትዮጵያ ህዝብ መጽረቱን ይስጣችሁላለሁ። ጨባን መንገድ መከተል አለበት፣ የአንድነቱን ያው እስከዛሬ ሲለፍ የነበረው ስለ አንድነት ነው። እነሱ ቢያልፉም ትምህርታቸው አያልፍምና አንድነታችንን ጠብቀን መሄድ አለብን እላለሁኝ።